ሰላምና ጤና በያላችሁበት ይድረሳችሁ፣ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እንጋብዛለን። በዛሬ ፕሮግራማችን እንደተለመደው የተለያዩ እንግዲህ የዝውውር ጉዳዮችን የተመለከቱ መረጃዎችን በስፋት ወደ እናንተ የምናደርስ ነው የሚሆነው። ፏር ባህሩ ፕሮግራሙን እየመራው ቆይታን አደርጋለሁ ቪዲዮችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አሁንም መልቀቅ ይችላል ብሏል ፋብሪትሲዮ ሮማኖ። በክረምቱ የማንቸስተር ዩናይትድ ኮከብ ሊሸጥ እንደሚችል ሲናገር፣ ማንቸስተር ዩናይትዶች አማካዩን ካርሎስ ካሴሜሮን ለመሸጥ እያሰቡ እንደሆነ ተዘግቧል። የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ የክለቡ የጋራ ባለቤቶች የሆኑት ኢኒዮሶች ተስማሚ ዋጋ ከቀረበላቸው ብራዚላዊውን ለመልቀቅ ክፍት መሆናቸውን አረጋግጧል። በመጀመሪያ የሩበና ሞሪም ጨዋታዎች ላይ ከሜዳ ርቆ የነበረው ካሴሜሮ አሁን ላይ ግን ራሱን እንደ ቁልፍ ተጫዋች አድርጎ እንደገና እያሳየ ነው። ካሴሜሮ በሩበና ሞሪም ስር ሀያ ጨዋታዎችን አድርጎ በርከት ያሉ አሲስቶችንም ማድረግ ችሏል። ነገር ግን አሁናዊ አስደናቂ ብቃቱ አሁንም በማንቸስተር ዩናይትድ በሚቀጥለው የውድድር ዓመትም ቦታ እንዲያገኝ ሊያደርገው አይችልም ተብሎ ነው የሚታሰበው። ዩናይትዶች በክረምቱ በቡድናቸው ላይ ለውጦችን ለማድረግ ይፈልጋሉ። ወጣት ተጫዋቾችን ወደ መሀል ሜዳ ለመጨመር ይፈልጋሉ። በዚህ አጋጣሚ ካሴሜሮ በክረምቱ ውስጥም እንግዲህ ከሚለቁት ተጫዋቾች አንዱ በመሆን በዚህ ክረምት ሊለቅ እንደሚችል ነው የሚነገረው። ፋብሪዚዮ ሮማኖ ለጊቭሚ ስፖርት አምዱ ላይ እንዲህ ሲል ነው የጻፈው። አዎ መልቀቅ የሚችል ይመስለኛል። ለተጫዋቹና ክለቡ ጥሩ ሀሳብ ከመጣ አሁንም መልቀቅ ይችላል። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት የአማካይ ክፍል ለውጥ ሊኖር ይችላል። ለካሴሜሮ ደግሞ በተጨማሪ ክሪስቲያን ኤሪክሰን በዚህ ሲዝን እንግዲህ በኋላ ውሉ የሚያልቅበት ሌላኛው የመሀል ተጫዋች ሊሆን እንደሚችል ነው እየተገለጸ የሚገኘው። ስለዚህ ክሪስቲያን ኤሪክሰንም ክለቡን ለቆ ይወጣል ተብሎ ነው የሚታሰበው። አሩበን አሞሪም በክለቡ የመጀመሪያው የክረምት ተጫዋቾች የዝውውር መስኮት የሚያሳልፍ ይሆናል። ክለቡ እንግዲህ ቡድኑን ለማሻሻል በቡድን ላይ ለውጦችን ለማድረግም አሰልጣኙን ለመደገፍም ወስነዋል። የሳዑዲ አረቢያ ክለቦችም ቀደም ሲል በካሴሜሮ ላይ ፍላጎት አሳይተዋል። ነገር ግን በከፍተኛ ደመወዙ ምክንያት በጠረም ሊያዘዋውሩት አልቻሉም። ካሴሜሮ ኮንትራቱ ሊጠናቀቅ አንድ አመት የቀረው ሲሆን ውሉ ለመጨረስም ፍላጎት እንዳለው ጭምር ነው እየተገለጸ የሚገኘው። ትሬንት አሌክዛንደር አርኖልድ በሊቨርፑል የሚቆይበት እድል እያለ ይመስላል። ላለፉት ጥቂት ወራት ትሬንት አሌክዛንደር አርኖልድ ከሊቨርፑል ወጥቶ ወደ ሪያል ማድሪድ ሊቀላቀል እንደሚችል ሲነገረ ቆይቷል። ተከላካዩ በሳምንቱ መጨረሻ የሊቨርፑልን የማሸነፊያ ጎል በሌስተር ሲቲ ላይ ያስቆጥሮ ነበር። ይህም እንግዲህ ወደ ፕሪምየር ሊጉ ዋንጫ እንዲያመራቸው ወሳኙ ነበር። እንግዲህ በዚህ ሳምንት ቶትናምን አሸነፈው ቢያረጋግጡም ነገር ግን የሌስተር ሲቲው ጨዋታ ላይም ወሳኝ ጎል አስቆጥሮ ነበር። የተጫዋች እንግሊዛዊው ኢንተርናሽናል ወደ ሪያል ማድሪድ ለመሄድ ባለው እንግዲህ ፍላጎት ምክንያት በክለቡ አዲስ ኮንትራት አልፈረመም። ነገር ግን ካርሎ አንቸሎቲ የስፔኑን ሀየር ክለብ የሚለቅ ከሆነም የሊቨርፑሉ ተከላካይ እነሱን ለመቀላቀል በድጋሚ ሊያስብበት ይችላል ተብሏል። ሪያል ማድሪድ ትሬንት አሌክዛንደር አርኖልድን በክረምቱ የዝውውር መስኮት ቀዳሚ ላማቸው አድርገውታል። ነገር ግን ዝውውሩ አሁን ላይ አስደናቂ ለውጥን ሊያመጣ ይችላል። ተጫዋቹ የልጅነት ክለቡን ለቆ ወደ ስፔኑ ሃያል ክለብ ስለመሄድም ጥርጣሬዎች አሉ። ሚኪ ብራውን አሌክሳንደር አርኖልድ በዚህ ክረምት በአንፊልድ ለመቆየት ሊያስብ የሚችልበት እድል እንዳለ ነው የተናገረው። በሊቨርፑል የመቆየት እድሉ ያለ ይመስለኛል። በሙሉ የውድድር ዘመን ስለ እሱ ሲወራ ቆይቷል። ብዙ ንግግሮችም ነበሩ። ነገር ግን እስካሁን የቀረበ ምንም ነገር የለም ሲልም ነው እንዲሁ የተደመጠው። ካርሎ አንቸሎቲ ሪያል ማድሪድን ሊለቅ እንደሚችል በእርግጠኝነት አንድ ነገር አለ ይህም ትሬንትን ይሄዳል ወይም አይሄድም የሚለውን ውሳኔ እንዲጠራጠር ምክንያት ሊሰጠው ይችላል እንደሚመስለኝ ማድሪድ ወደ መልሶ ግንባታ ምዕራፍ ውስጥም እየገባ ነው ይህም በትሬንት አሌክዛንድር አርኖልድ ላይ እርግጠኛ ለመሆንን ያስከትላል ምክንያቱም በአዲሱ አሰልጣኝ ስር ላይስማማ ይችላል ተብሎ ነው የሚጠበቀው አንቸሎቲን በመርሲሳይድ ቆይታው ያውቀዋል፣ እናም በፍላጎቱ ላይ ትልቅ ሚና ተጫውተዋል። በድንገት ይህንን ውሳኔ ሊቀይር ይችላል። ስለዚህም ጥያቄዎችን ይጠይቃል እና ምናልባትም ሁለተኛው ሀሳቦችን ሊያስብ ይችላል። በደጋፊዎችና በክለቡም ግፊት በሊቨርፑል ሊቆይ የሚችልበት እድል ሰፊ ነው። የሊቨርፑል ኮከብ የወደፊት ጣፈንታው ምን እንደሚሆን መታየት ይኖርበታል። የመረጃ ደጋፊዎችን ያበረታታል። መሀመድ ሳላህ እና ቨርጂል ቫንዳይክ በክለቡ አዲስ ኮንትራት የተፈራረሙ ሲሆን ትሬንት አሌክዛንደር አርኖልድም የወደፊት እጣ ፈንታው እስካሁን ግልጽ ያልሆነ እጩዎች ነው። ኒውካስል ዩናይትድ የአርሰናል፣ የማንቸስተር ዩናይትድ እና የቶትናም ኢላማን ዝውውር ተቀላቅሏል። የዩቬንቱስ ዋጥቄ ዶሻን ቭላሆቪች በሲዝኑ መጨረሻ ከክለቡ ሊለቅ እንደሚችል ተነግሯል። ከቱቶ ስፖርት የወጣ ዘገባ እንደሚያመለክተው ኒውካስል ዩናይትድ ሰርቢያዊውን ኢንተርናሽናል በክረምቱ ለማስፈረም ፍላጎት አለው፣ ነገር ግን ከአርሰናል፣ ቶትናም ሆትስፐርስ እና ማንቸስተር ዩናይትድ ፉክክር ይጠብቀዋል ተብሎ ነው የሚታሰበው ዶሻን ቭላሆቪች ከጣሊያኑ ክለብ ጋርም እስከ 2026 የሚቆይ ኮንትራት ያለው ሲሆን በክረምቱ ሊሸጡት ይፈልጋሉ። በዚህ ክረምት ካልሸጡት በቀጣይ ክረምት አጥቂውን በነጻ ዝውውር ማጣት አይፈልጉም። አጥቂው በዘንድሮው የውድድር ዘመን 14 ጎልና አምስት አሲስቶች ያሉት ሲሆን በእንግሊዝ እግር ኳስም ውጤታማ ለመሆን ብቃትና ካላቢ ብቃትም እንዳለው ነው የሚነገረው። ኒውካስል ዩናይትዶች በአሌክዛንደር ኢሳክ ላይ ከመጠን ያለፈ የጎል ጥገኛ ሲሆኑ ሌላ አስተማማኝ አጥቂ ማስፈረም ከቻሉ ወደ አስፈሪ ቡድን ሊቀይራቸው ይችላል። ኒውካስል ዩናይትዶች በሚቀጥለው የውድድር ዘመን በአውሮፓ እግር ኳስ ውድድር ውስጥም ይወዳደራሉ። ስለሆነም የበለጠ ጥራት ያለው ጥልቀት ያለው ቡድንም ያስፈልጋቸዋል። አርሰናል፣ ማንቸስተር ዩናይትድ እና ቶትንሃም ዶሻን ቭላሆቪችን ይፈልጋሉ። አርሰናል አስተማማኝ ግብ አስቆጣሪ ያስፈልጋቸዋል። ጨራሽ አጥቂ በቡድን ውስጥ እንግዲህ አለመኖሩ ብዙ ዋጋ አስከፍሏቸዋል። ሰርቢያዊውን የጎል ማስቆጠር ችግሮቻቸውን ሊፈታ ይችላል። ይበንድ እንዳለ ቶተንሃም የጎል አግቢነቱን ሸክም ከዶሚኒክ ሶላንኬ ጋር የሚጋራ ሰው እንዲሁ ይፈልጋልን የተባለው እንግሊዛዊው ኢንተርናሽናል አጥቂ በክለቡ የመጀመሪያው የውድድር ዘመን አሳልፏል። ሌላ ጥራት ያለው አጥቂ ማስፈረም ለቶተንሃም በመጨረሻው ሶስተኛው የሜዳ ክፍል ላይ ትልቅ ለውጥ ሊያመጣ ይችላል። በመጨረሻ ማንቸስተር ዩናይትዶች በዚህ የውድድር ዘመን በአጥቂ መስመር ጥርስ አልባ ሆነው ይታያሉ። የክረምቱ ፈራሚ ጆሹዋ ዘርክዚም አሁንም ከእንግሊዝ እግር ኳስ ጋር እየታገለ ነው። ራስመስ ሆይለንድም ከፍተኛ ደረጃ ላይ መድረስ አልቻለም። በክረምት ጥራት ያለው አጥቂ ማምጣት የሚፈልጉ ሲሆን፣ ሰርቢያዊው ራሱን በጣሊያን እግር ኳስ ውስጥም የፕሪምየር ሊግ ውስጥም በጥሩ ሁኔታ የሚያድግ ባህርያቶች አሉት እናም ማንቸስተር ዩናይትድ በአጥቂ ክፍል ላይም ሊለውጠው ይችላል። ሰርቢያዊው እንግዲህ በልውውጥ መልኩ ለማስፈረምም ተስፋ ያደርጋሉ ተብሎ ነው የሚጠበቀው። የቶትናም ሆትስፐርስ ኮከብ ወደ ላሊጋ የመሄድ ፍላጎት እንዳለው ታምኗል። የቶትናም ሆትስፐርሱ ተከላካይ ክሪስቲያን ሮሜሮ በላሊጋ የመጫወት ፍላጎት እንዳለው አምኗል። አርጀንቲናዊው ኢንተርናሽናል ከቶትናም ሆትስፐርስ ቁልፍ ተጫዋቾች አንዱ ነው። ምንም እንኳን ይህ የውድድር ዘመን በጉዳት ምክንያት ብዙ ባይጫወትም የአትሌቲኮ ማድሪድ ቀዳሚ ኢላማ እንደሆነ ግን ይታወቃል። ክሪስቲያን ሮሜሮ የብሔራዊ ቡድን ጓደኞቹ ሁሊያን አልቫሬዝና ሮድሪጎ ዴ ፖልን ለመገናኘትም ፍላጎቱ አለው። የሮሜሮ ዝውውር አስቸጋሪ ስምምነት ሊሆን ይችላል። ስፐርስ በጠንካራ ድርድር የሚታወቁ ሲሆን፣ ክሪስቲያን ሮሜሮ በሰሜን ለንደን ያለው ኮንትራትም ሊጠናቀቅ ሁለት ዓመታት ብቻ ቀርተውታል። በሚቀጥለው እንግዲህ የውድድር ዓመትን ክሪስቲያን ሮሜሮ አዲስ ኮንትራት ማስፈረም ይፈልጋሉ ተብሎ ነው የሚታሰበው። ነገር ግን በተጫዋቹ ፍላጎት የተነሳ በዚህ ክረምት ክሪስቲያን ሮሜሮ የሚለቅበት እድል ሰፊ ነው ተብሎ እየተናገረ ነው። ከስፔን የወጡ የቅርብ ጊዜ ዘገባዎች እንደሚያሳዩት ሮሜሮና አትሌቲኮ ማድሪድ የመጀመሪያ ድርድር ላይ መሆናቸውን የዘገቡ ሲሆነ ቶትንሃም 80 ሚሊዮን ዩሮ ዋጋ ለጥፈውበታል። ነገር ግን አትሌቲኮ ማድሪዶች ወደ ድርድር ገብተው ዋጋውን ለማስቀነስም ይፈልጋሉ። ሮሜሮ ስለ ዝውውር ሲናገርም እኛ በዩሮፓ ሊግ የግማሽ ፈጻሚ ውድድር ላይ ነን፣ የውድድር ዘመኑን በከፍተኛ ደረጃ መጨረስም እንፈልጋለን። ከዚያ በኋላ የሚሆነውን እናያለን። ትኩረት የሁል ጊዜም በማደግ ላይ ና አዳዲስ ከዛ በተጨማሪ ደግሞ አዳዲስ ቦታዎችንም በመፈለግ ላይ ነው። በሁሉም ታላላቅ ጨዋታዎች ለመጫወትም በስፔን እንዲሁ መጫወት አለብኝ፣ ስለሆነም ቀጣይ ምርጬ በላሊጋ መጫወት ይሆናል ሲል ተናግሯል። ሮሜሮ በሴሪ ኤ እና በፕሪምየር ሊግ የተጫወተ ሲሆን ምናልባትም ሮሜሮ በሰጠው በጣም ምክንያታዊ መልስም አትሌቲኮ ማድሪዶች ባለፈው ሳም ባለፈው ክረምት ከ200 ሚሊዮን ዩሮ በላይም በማውጣት ብዙዎችን አስገርመዋል። በዚህ ክረምትም ትልቅ የመልሶ ግንባታ ለማድረግም እየተዘጋጁ ነው። ክሪስቲያን ሮሜሮ በክረምት ለማምጣትም ከሁሉም ክለቦች በላይም ደግሞ አሁን ላይ ትልቅ እድል እንዳላቸው ነው እየተገለጸም የሚገኘው። ሰሚያዎቹ 64.5 ሚሊዮን ፓውንድ የተለጠፈበትን ግብ ጠባቂ ለማስፈረም ከማንቸስተር ዩናይትድ ጋርና ከማንቸስተር ሲቲ ጋር ለመፎካከር ዝግጁ ናቸው ተብሎ ይታሰባል። ቼልሲዎች ቡድናቸውን ለማጠናከር እንዲሁ በድጋሚ በክረምቱ የዝውውር መስኮት እየጠበቁ ነው። ኤንዞ ማሬስካ ባለፈው ዓመት በክረምቱ የዝውውር መስኮት ላይም እንደ ፔድሮ ኔቶ፣ ዣኦ ፌሊክስ፣ ጄደን ሳንቾ እና ሌሎች ትልልቅ ፊርማዎችንም ማድረጉ የሚታወስ ነው። ሰሚያዎቹ በውድድር ዓመቱ አስደናቂ አጀማመርን ቢያደርጉም ከፈረንጆቹ አዲስ ዓመት ጀምሮ አቅማቸውን ማውጣት ተስኗቸው የቆዩ ሲሆን በቀጣይ እንግዲህ የውድድር ዘመን ለቻምፒየንስ ሊግ ለማለፍም በፕሪምየር ሊጉ አራተኛ ደረጃ ላይ ሆነው ለመጨረስ በመታገል ላይ ይገኛሉ። የፕሪምየር ሊጉ ቡድኖች በዚያ የውድድር ዘመን በኮንፈረንስ ሊግ ግማሽ ፍጻሜ ላይ ደርሰዋል። ነገር ግን በዚያ የውድድር ዓመት ያሉ አብዛኞቹ ቡድኖች ከለንደን ክለብ ደረጃቸው በታች ነበር። ኤንዞ ማሬስካ ሊያሻሽል ከሚፈልጋቸው ቦታዎች አንደኛው የግብ ጠባቂ ቦታ ሲሆን የቸልሲው ግብ ጠባቂ ሮበርት ሳንቼዝ በዚህ የውድድር ዘመን ጉል ስህተቶችን ሰርቷል። እንደ ቲም ቶክ ዘገባ ከሆነ ቸልሲዎች ከመጪው የውድድር ዘመን በፊት ቡድናቸውን ለማጠናከርም በእንግዲህ በማለም የፖርቶን ግብ ጠባቂ ዲየጎ ኮስታን ለማስፈረምም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የ25 ዓመቱ ፖርቱጋል አብይ ግብ ጠባቂ የቼልሲ ራዳር ላይ ነው። ክለቡ ቀደም ሲል ባለፈው የክረምት ተጫዋቾች የዝውውር መስኮት ወቅት ተጫዋቹ ላይ ፍላጎት ነበራቸው። አሁን ባሉት የግብ ጠባቂ አማራጮች እርግጠኛ ያልሆኑት ቼልሲዎችም የኮስታን ፊርማ ለማግኘት ይፈልጋሉ። ቼልሲዎች የ25 ዓመቱን ግብ ጠባቂ ለማስፈረም ፉክክር አለባቸው። የቼልሲ ፍላጎት እንዳለ ሆኖ ከሌሎችም የአውሮፓ ግዙፍ ክለቦች ፉክክርም ይገጥመዋል። ማንቸስተር ዩናይትድና ማንቸስተር ሲቲ ከኮስታ ጋር ተያይዘዋል። በሁለቱ የማንቸስተር ከተማ ቡድኖችም የረጅም ጊዜ መፍትሄ ሊሆን ይችላል ብለው ይታመናል። ፖርቶ ግብ ጠባቂያቸውን በብዙ ክለቦች መፈለጉ እየጨመረ በመሆኑ ኮስታ ላይ እንግዲህ 64.5 ሚሊዮን ፓውንድ የውል ማፍረሻ ለጥፈውበታል። ለቸልሲ ፖርቱጋላዊውን ኢንተርናሽናል ማስፈረም ቀላል ላይሆን ይችላል። ነገር ግን እሱን ለማስፈረም በፕሪምየር ሊግ ተቀናቃኞቻቸው ማሸነፍ ከቻሉ ለማሬስካ ቡድን ትልቅ ጭማሪ ይሆናል ተብሎ ነው የሚጠበቀው። ቶተንሃም የማንቸስተር ሲቲ ኢላማን 50 ሚሊዮን ፓውንድ ለመሸጥ ፍቃደኛ ሆኗል። ማንቸስተር ሲቲ በዘንድሮ የውድድር ዘመን በጣም ክፍተት ከሚፈጠርባቸው ቦታዎችን ለማሻሻል የክረምት ተጫዋቾች የዝውውር መስኮትን እየጠበቁ ሲሆን በሲቲ አንዱ መሻሻል ያለበት ቦታ ደግሞ የመስመር ተከላካይ ቦታ ነው። በተለይም የቀይ መስመር የተከላካይ ቦታን ሲቲዎች እንግዲህ በክረምቱ ለመሙላት ይፈልጋሉ። ካይል ዎከር በክረምቱ ሲቲን በቋሚነት የሚለቅ ስለሆነ ሲቲዎች ተተኪ ለማግኘትም እየሰሩ ነው። ከኢላማቸው አንደኛው ደግሞ የሲቲ የነበረው የቀድሞ ተጫዋች ፔድሮ ፖሮ ነው። በ2019 ከላሊጋው ዢሮና ሲቲን ተቀላቅሏል። ከሶስት ዓመታት በኋላ ለስፖርቲንግ ሊዝበን ከመሸጡ በፊትም አንድም ጨዋታ አላደረገም ነበር። አሁን ላይ ግን ወደ ማንቸስተር ሲቲ የሚመለስበት ጊዜም ሊሆን ይችላል ተብሏል። ከሪያል ማድሪድ ጋር የተገናኘው ፔድሮ ፖሮ በፕሪምየር ሊጉ ካሉት ምርጥ የቀይ መስመር ተከላካዮች አንዱ እንደሆነ ይታሰባል። እናም ፔፕ ጓርዲዮላም ለሱ አጫውት እንደሚሆን በጣም የሚተማመንበት ተጫዋች ነው። እናም አሁን ላይ ደግሞ ለማንቸስተር ሲቲ መልካሙ ዜና በክረምት እንግዲህ ፔድሮ ፖሮን ለመመለስም እድሉ እንዳላቸው ማመናቸው ነው። እንደ ቲቢአረ ፉትቦል ዘገባ ቶትናም ፔድሮ ፖሮን ለመሸጥ ክፍት ናቸው፣ ምክንያቱም ጄደን ስፔንስ በቀኝ ተከላካይ ቦታ ላይ የወደፊት ትልቅ ተስፋ እንዳለው የሚመለከቱት ተጫዋች ስለሆነ ነው። ቶትናም ለፔድሮ ፖሮ ከ50 ሚሊዮን ፓውንድ በላይም እንደሚፈልግ ነው የተዘገበው። ማንቸስተር ሲቲ በመዳበኛነት ለተከላካዮች ብዙ ወጪዎችን ለማውጣት መዘጋጀቱን ከግምት ውስጥ በማስገባት በክረምት ወቅትም ትልቅ ዋጋ ሊያቀርቡ እንደሚችሉና ሲያቀርቡ ማየት የሚያስደንቅ አይሆንም። ስምምነቱ በዚህ ክረምትም እንግዲህ በሁሉም ወገኖች ፍላጎት ሊሆን ይችላል። ስለዚህም ነገር ግን ለክለባቸው ፔድሮ ፖሮን ለመሸጥ ከወሰኑ በደስተኛ እንደማይሆኑ የቶትናም ደጋፊዎች እንደሚገለጽ ነው ዘገባው ያሰፈረው። ባርሴሎና የ25 ዓመቱን የፊት መስመር ተጫዋች ለማስፈረም 52 ሚሊዮን ዩሮ የውል ማፍረሻ መክፈል አለበት። ባርሴሎና በዚህ ሳምንት ሮበርት ሌቫንዶስኪን በጉዳት ያጣ ሲሆን የ36 ዓመቱን አጥቂያቸውን ቢያንስ በኮፓ ዴልሬ የፍጻሜ ጨዋታና በግማሽ ፍጻሜ ከኢንተር ጋር ያደረገውን የቻምፒየንስ ሊግ ጨዋታ ሊያመልጠው ነው። የሮበርት ሌቫንዶስኪ የረጅም ጊዜ ተተኪን ለማምጣት ለብሉ ግራናዎቹ ወሳኝ ይሆናል። እንደ ቪክተር የወከርሽ አሌክዛንደር ኢሳክና ቤንጃሚን ሼስኮ ያሉ ተጫዋቾች ሁሉም በዚህ ክረምት ከባርሴሎና ጋር የተገናኙ ናቸው። ምንም እንኳን ሦስቱም አጥቂዎች በሚቀጥለው የውድድር ዘመን ሌላ ቡድን የሚፈርሙ ቢመስሉም የተጫዋች ዋጋ የሮበርት ሌቨንዶስኪ ተተኪ ለማድረግም በባርሴሎና ከባድ ያደርገባል። ይሁን እንጂ ከጣሊያን የሚወጡ ዘገባዎች እንደሚያሳዩት ባርሴሎናዎች ስለ ፊዮረንቲና አጥቂ ሞይስ ኪን በተደጋጋሚ መረጃዎችን እየጠየቁ ነው። ከሳምንታት በፊት የወጣ አንድ ዘገባ የካታላኑ ሀያል ክለብ ከኒውካስል ዩናይትድ ጋር በመሆን በኬን ላይ ፍላጎት ካላቸው ቡድኖች አንዱ እንደሆነ ተጠቅሷል። የፊዮረንቲናው ፕሬዝደንት ሮኮ ካሞሶም የ52 ሚሊዮን ዩሮ የውል ማፍረሻ እንዳለው አረጋግጠዋል። ቱቶ ስፖርት እንዳስነበበው ብሉ ግራናዎቹ በሞይስ ኬን ላይ ፍላጎት እንግዲህ እንዳላቸው አረጋግጧል። የ25 ዓመቱ ተጫዋች ባለፈው ክረምትም ከዩቬንቱስ ወደ ፊዮረንቲና ከተዘዋወረ በኋላ እስካሁን ጥሩ የውድድር ዘመንን እያሳለፈ ሲሆን እስካሁን በ39 ጨዋታዎች 23 ጎሎችን ማስቆጠር ችሏል። በኤቨርተን ፓሪስ ሰን ጀርሜን እና ዩቬንቱስ ረጅም ቆይታን ካደረገ በኋላ ሞይስኪን በመጨረሻ በፍሎረንስ ምርጥ ብቃቱን ያገኘ ይመስላል። ለአብዛኞቹ የፕሪሚየር ሊግ ቡድኖች ተመጣጣኝ የውል ማፍረሻ ያለው አጥቂው በራዳራቸው ላይ እንደሚሆንም ጥርጥር የለውም። ከቅርብ ጊዜያቶች ወዲህ ከካታሎን የሚወጡ መረጃዎች ባርሴሎና በዚህ ክረምት የፊት መስመር ተጫዋች ማስፈረም እንደማይሞክር ሊብ ሊባል ይገባዋል። ነገር ግን የሮበርት ሌቫንዶስኪ ጉዳት በኪል ላይ በሌሎች አጥቂዎች ላይም ክትትል እንዲደረግበት ያደርጋል ተብሎ ነው የሚታሰበው ብራዚላዊው ካፉ ስለ ሁለቱ የማድሪድ ተጫዋቾች አስቴርሱን ሰጥቷል። ካፉ ከኬልያን እምባፔ እና ከቪኒሲዮስ ጁኒየር በተመሳሳይ ደረጃ ሮድሪጎ ለሪያል ማድሪድ ውጤታማ ቁልፍ ተጫዋች አድርጎም ሰይሞታል። የቀድሞ የብራዚሉ ተከላካይ ሮድሪጎ ጎዌስ በሜዳ ላይ ጥሩ ጨዋታን በማያደርግበት ጊዜ ሎስ ብላንኮቹ እንደሚቸገሩ ነው የተናገረው። ሪያል ማድሪድ ባለፈው ክረምት የማጥቃት ጥንካሬያቸውን ለማጠናከር ኤምባፔን ከፓሪስ ሰን ጀርሜን በነጻ አስፈረመዋል። ኤምባፔ ወደ ቡድኑ ቢመጣም በዚህ የውድድር ዘመን ያሳየው ብቃት ግን ሞቅ ያለና ቀዝቀዝ ያለ ነበር ብለዋል። ኤምባፔ በዚህ የውድድር ዘመን ለሎስ ብላንኮቹ ከፍተኛ የጎል አስተዋጽኦ ያበረከተ ተጫዋች ቢሆንም ካፉ ግን የሀገር ልጅ ሮድሪጎ የቡድኑ አንቀሳቃሽ ኃይል እንደሆነ ያምናል። ካፉ ሲናገር ሮድሪጎ ሲጫወት ቪኒሲዮስ እና ቫልቬርዴ ከኤምባፔና ቤሊንግሃም ጋር ተመሳሳይ ነው ሮድሪጎ በጣም ጥሩ በማይሆንበት ጊዜ ሪያል ማድሪዶች በጣም ይቸገራሉ። ሮድሪጎ ለማድሪድ ወሳኝ አካል ሆኗል። ብዙዎቹ የእሱን አስተዋጽኦ ዝቅ አድርገው ይመለከቱታል፣ ነገር ግን ሮድሪጎ ሚናው ከሁሉም ተጫዋቾች የተሻለ ነው። በብዙ ወሳኝ ጨዋታዎች ላይም ሮድሪጎ ዋነኛ ሰው ሲሆንም አይተናል ብሏል። በዚህ ዓመት ሮድሪጎ ለሪያል ማድሪድ 13 ጎሎችን ሲያስቆጥር 10 አሲስቶችን አድርጓል። ሆኖም ግን በመጨረሻው ሶስተኛው የሜዳ ክፍል ላይ የክለቡ አብዛኛው ምስጋና ለኤምባፔ የደረሰው። በተጨማሪም ካፉ ስለ ወጣቱ ኤንድሪክም ማስቴቱን ሰጥቷል። የኤንድሪክ አይነት ወጣቶች ታጋሽ መሆን አለባቸው ያለ ሲሆን የ18 ዓመቱ ታዳጊ በፓልሜራስ ከፍተኛ ደረጃ ተሰጥቶት ነበር፣ ነገር ግን በአሰልጣኝ ካርሎ አንቸሎቲ ስር የጨዋታ ጊዜን ለማግኘት አስቸጋሪ ሆኖበታል። ኤንድሪክ የተገደበ የጨዋታ ጊዜ ቢኖረውም የስፔኑ ዋና ከተማ ክለብ ውስጥ ግን ካፉ ታጋሽ እንዲሆን አሳስቦታል። ከሎስ ብላንኮቹ ምርጥ ተጫዋቾች መካከል አንዱ ሊሆን ይችላልም ብሎታል። በእርግጥ ለሱ ወደ ሪያል ማድሪድ መሄድ በጣም ጥሩ ምርጫ ነበር። እሱ ወጣት ነው፣ ጥሩ በሆኑ የቡድን ጓደኞቹም የተከበበ ነው። ነገር ግን ከሱ በፊትም ያሉት ሁሉንም ተጫዋቾች ግምት ውስጥ ማስገባት አለበት። ኤንድሪክ መጫወት ብቻ እየፈለገ ነው። እንደዚህ አይነት ውጤታማ ወጣቶች ደግሞ ታጋሽ መሆን አለባቸው። እምቅ ችሎታና ማዳመጥም ችሎታ ካላቸው ኤንድሪክ ከሪያል ማድሪድ ምርጥ ተጫዋቾች መካከል አንዱ ይሆናል ሲል ካፉ ሀሳቡን ሰጥቷል። ራስመስ ሆይላንድ ዋጋው በግማሽ ቀንሷል። ማንቸስተር ዩናይትዶች ራስመስ ሆይላንድ 30 ሚሊዮን ፓውንድ ብቻ ዋጋ እንዳስቀመጡ ተዘግበዋል። የ2023 በአታላንታ ለማስፈረም የከፈሉት ዋጋ በግማሽ ያክል ያነሰ ነው። ሆይለንድ ክለቡን ከተቀላቀለ በኋላ በኦልትራ ፎርድ አስቸጋሪ ግዜን አሳልፏል። 88 ጨዋታዎችንም አድርጎ 24 ጎሎችን አስቆጥሮ 6 አሲስቶችን ማድረግ ችሏል። ሆይላንድ በውድድር ዘመኑ ባደረጋቸው 45 ጨዋታዎች 8 ጎሎችንና 4 አሲስቶችን ያደረገ ቢሆንም አቋሙ በእጅጉ ወርዶ ታይቷል። ስለዚህም ማንቸስተር ዩናይትድ በክረምቱ ሊሸጡትም ይችላሉ። እንደ ጋዜጠኛ ጄሚ ጃክሰን መረጃ ከሆነ የራስመስ ሆይላንድ ዋጋ በዚህ ክረምት ወደ 30 ሚሊየን ፓውንድም ወርዷል። ይህም ደግሞ ዋጋ ተጫዋቹን ለሚፈልጉት ቡድኖች ተስማሚ ዋጋ እንደሚሆን ይጠበቃል። የተጫዋቹ ኮንትራት በማንቸስተር ዩናይትድ በ2028 ያበቃል። እንደ ትራንስፈር ማርኬት የገበያ ዋጋ ከሆነ ራስመስ ሆይላንድ አሁን ላይ ያለው ዋጋም ወደ 42 ሚሊዮን ፓውንድ ነው። ዴንማርካዊ ዋጥቂ በዚህ ሲዘን በ28 የፕሪሚየር ሊግ 3 ግቦችን ብቻ አስቆጥሯል። ማንቸስተር ዩናይትድ በዚህ ሲዘን በ33 የሊግ ጨዋታዎችም 38 ጎሎችን ያስቆጠረ ሲሆን በደረጃ ሰንጠረዥ 14ኛ ደረጃ ላይ ይገኛል። በእንግሊዝ ፕሪሚየር ሊግ በዚህ ሲዝን ከማንቸስተር ያነሱ ጎሎችን ያስቆጠሩት ሌሎች አምስት ቡድኖች ናቸው። ሩበን አሞሪም በቀጣይ ዓመት የማንቸስተር ዩናይትድ ቡድንን በማዘጋጀት ላይ ይገኛል። ቡድኑ ማቲያስ ኩኛህን ከወልቭስ ለማስፈረም ከተጫዋቹ ጋር ከስምምነት የደረሰ ሲሆን ከእሱ በተጨማሪ በዚህም እንግዲህ ከቪክቶር ኦስሜን ጋርም በግል ስምምነት ላይ መድረሳቸው መነገሩ ይታወሳል። ሩበን አሞሪም በማጥቃት ክፍል ውስጥም ትልቅ መልሶ ግንባታን ለማድረግም እየተዘጋጀ ነው የሚገኘው። አትሌቲኮ ማድሪድ ለአንሄል ኮሪያ ያስቀመጠ ዋጋ እንግዲህ ይፋ ሆኗል። የአትሌቲኮ ቡድን የአርጀንቲናዊውን የፊት መስመር ተጫዋች መልቀቅ አይቃወሙትም። የክረምት የዝውውር መስኮት በአንሄል ኮሪያ የወደፊት ሁኔታ ላይ የመጨረሻ ውሳኔ የሚታይበት ይሆናል። ምንም እንኳን ተጫዋቹ በአትሌቲኮ የማያቋረጥ ጥረት ቢያደርግም፣ አርጀንቲናዊው የፊት አጥቂ ራሱን በአትሌቲኮ ማድሪድ የማያከራክር ጀማሪ ማድረግም አልቻለም። የ30 ዓመቱ ተጫዋች ለአትሌቲኮ ማድሪድ ከ450 በላይ ጨዋታዎችን በማድረግ አንሄል ኮሪያ የክለቡ ታሪካዊ ሰው ሆኗል። ነገር ግን በቡድን ውስጥ ያለው ሚና በዚህ ሲዝን በከፍተኛ ሁኔታ ቀንሷል። በሁሊያን አልቫሬዝ መምጣትና እንደ አሌክዛንደር ሶርሎት ያሉ ሌሎች ተጫዋቾች በቡድን ውስጥ ብቅ በማለት የተጫዋቹን ተፈላጊነት አደብዝዞታል። አንሄል ኮሪያ በዚህ ውድድር ዘመን በ40 ጨዋታዎች ላይ ቢሳተፍም ከነሱ ውስጥም ለላሊጋ 3 ጨዋታዎችን ብቻ ጀምሯል። በሌሎች ውድድሮች ደግሞ አራት ጊዜ ቋሚ መሆን ችሏል። አንሄል ኮሪያ በዚህ ሲዝን ለአትሌቲኮ ሰባት ግቦችንና ስድስት አሲስቶችን ያደረገ ሲሆን ይህም ቁጥር የተጫዋቹን ጥቅም ያንጸባርቃሉ። ነገር ግን በዲየጎ ሲሞኔ ቡድኑ የበለጠ ቀጣይነት እንዲኖረው ለማሳመንም በቂ አልነበሩም። አንሄል ኮሪያን ለማስፈረም በጣም ፍላጎት ያላቸው ክለቦች አሉ። የስፔኑ አስ ጋዜጣ እንደዘገበው አትሌቲኮ ማድሪድ ወደ 20 ሚሊዮን ዩሮ የሚጠጋ ገንዘብም ከሚያቀርበው ቡድን ጋር ለመደራደር ፈቃደኛ ይሆናሉ። ተጫዋቹ አዲስ ፈተና ውስጥ መግባት ከፈለገም ክለቡ በሩን እንዳይዘጋበትም ነበር ነገር ግን እነሱ የሚፈልጉት ዋጋ በታችም እንዲለቅም አልፈቀዱለትም። ሪቨር ፕሌቶች ፍላጎት አሳይተዋል። ከአርጀንቲና ጋርም የዓለም ዋንጫውን ያሸነፈ እና በአትሌቲኮ ማድሪድ ጥሩ ጊዜን ያሳለፈው አንሄል ኮሪያ ምናልባትም ቀጣይ ነጭና ነጩን ማሊያ ቀይና ነጩን ማሊያ ለብሶ መጫወቱ ወራቶች ብቻ ሊሆኑ እንደሚችሉ ነው የሚታመነው። ክሪስቲያኖ ሮናልዶ በ2026ቱ የዓለም ዋንጫ ላይ ይጫወታል። የቀድሞው የፖርቱጋል ተጫዋች የሆነው ሉዊስ ፊጎ ነው ክሪስቲያኖ ሮናልዶ በ2026 የፊፋ የዓለም ዋንጫ ለብሔራዊ ቡድኑ እንዲጫወት ደግፏል። ሮናልዶ በዚህ ዓመት መጀመሪያ ላይ 40 ዓመት የሞላው ቢሆንም ለአልናሰር ግን ወሳኝ ሆኖ ቀጥሏል። የአምስት ጊዜ ባሎን ዶር አሸናፊው በእግር ኳስ ሕይወቱ 933 ግቦችን ለክለቡና ለሀገሩ አስቆጥሯል። ሮናልዶ በ2026 የፊፋ የዓለም ዋንጫ ብሔራዊ ቡድኑን አካል እንግዲህ እንደሚሆን ይጠበቃል። በማድሪድ በተደረገ አንድ ዝግጅት ላይ አስተያየት የሰጠው ፊጎም ሮናልዶ እድሜው ምንም ይሁን ምን ሁሌም ጎሎችን እንደሚያስቆጥር ይናገራል። በዓለም ዋንጫ ላይ ጀማሪ ሊሆን ይችላል። ቆራጥ ነው። እሱ አሁንም እንግዲህ መጠበቅና ማየት አለብን። ሮናልዶ በሚዋ ችሎታው ላይ ሁሌም ለሌሎች ተጫዋቾች ምሳሌ ነው። ብዙዎች ስለ እሱ ጊዜ እንግዲህ ማብቃት ያወራሉ፣ ነገር ግን ያለው እውነታ የተለየ ነው። ሮናልዶ አሁንም በትልቅ ደረጃ የመጫወት አቅም አለው ሲል ነው ሉዊስ ፊጎም የሚናገረው። እሱ ሁልጊዜ ግዜ ግቦችን ያስቆጥራል። በ40 በ42 እድሜ ውስጥም እንኳን ቢሆን ብዙ ጨዋታ ላይ ግቦችን እንዲያስ እንደሚያስቆጥር አስባለሁ። አሁንም ወሳኝ ግቦችን ለቡድኑ ያመጣል። ሮናልዶን መንከባከብም አለብን። ሮናልዶ ለብሔራዊ ቡድኑ ባደረጋቸው 219 ጨዋታዎች 136 ጎሎችን ያስቆጠረ ሲሆን በወንዶች ያለም አቀፍ እግር ኳስ ሪከርድ ነው። ከአልናስር ጋር ያለው ኮንትራትም በዚህ ክረምት ያበቃል። ነገር ግን ተጫዋቾም ከሳዑዲው ክለብ ጋርም ማራዘም ይፈርማል ተብሎ ይጠበቃል። ሮናልዶ በፊፋ የዓለም ዋንጫ እስካሁን ባደረጋቸው 22 ጨዋታዎችም ስምንት ጎሎችን አስቆጥሮ ሁለት አሲስቶችንም እንዲሁ አስመዝግቧል። ሮናልዶ እስካሁን በአምስት የዓለም እንግዲህ የዓለም ዋንጫ ላይ የተሳተፈ ሲሆን በሚቀጥለው ዓመትም ስድስተኛ የዓለም ዋንጫው ላይ በመጫወትም የመጀመሪያው ተጫዋች ሊሆን ይችላል ተብሎ ይጠበቃል። ሰርጂዮ ኮናጓሮ ኬቨን ደብሮይና ከሜሲ ጋር እንዲጫወት ይፈልጋል። ሰርጂዮ ኮናጓሮ ደብሮይና የሊዮኔል ሜሲውን ኢንተር ሚያሚን እንዲቀላቀልም ይፈልጋል። አጉዌሮ ስለ ደብሮይና ከኢንተር ማያሚ ጋር ስላለው ግንኙነትም አስተያየቱን ሰጥቷል። በቅርብ ጊዜ ውስጥ የሆነ ነገር አንብብ ያለው ነገር ግን እስካሁን ምንም ነገር ይፋዊ ነገር የለም። ብዙ ሰዎች ኬቨን ደብሮይና በቡድናቸው ውስጥ እንዲጫወት ይፈልጋሉ ብዬ ገምታለሁ። ማን እንደሚሆን በቅርቡ እናያለን። ኢንተር ማያሚ ካስፈረመው ከሊዮኔል ሜሲ ጋር በጥሩ ሁኔታ ይጣመራል ብዬ አስባለሁ። እንግዲህ እንዲህ ያለው ተጫዋች ከቡድን ሲወጣ ስሜታዊ ጉዳይ መሆኑ አይቀርም። በተለይም ደግሞ የዚያ ታሪካዊ ተጫዋች መሆኑ ብዙ ክፍተቶችን ይፈጥራል መልቀቁ ደጋፊዎች ባለፉት ጥቂት ጨዋታዎች ያሳዩት የፍቅር መግለጫዎችን የተመለከትን ሲሆን ኬቨን ይህንን በሚገባው ይመስለኛል። ኬቨን ደብሮይና በሲቲ ደጋፊዎች ፍቅርን በማግኘቱ ደስተኛ ነኝ። ኢንተር ማያሚ በውድድር አመቱ ተጨማሪ ተጫዋቾችን ለማምጣት እየተዘጋጁ ነው። አንሄል ዲማሪያ ና ፖል ፖግባ በሊዮኔል ሜሲ በሚመራው ቡድን ውስጥም ስማቸው እየተገናኘ ነው። እንዲሁም ሌላኛው የቀድሞ የፕሪሚየር ሊግ ተጫዋች ዊሊያም ጋላስ ኬቨን ደብሮይና የሊዮኔል ሜሲውን ቡድን ከመቀላቀል ይልቅ ክሪስቲያኖ ሮናልዶን እንዲቀላቀል አሳስበዋል። የቀድሞ የቸልሲ እና የአርሰናል ተከላካይ የሆነው ዊሊያም ጋላስ ኬቨን ደብሮይና ና ወደ ኢንተር ማያሚ እንግዲህ ሊዘዋወር የሚችልበት ሁኔታ ላይ የሚነሱ ወሬዎችን ውድቅ በማድረግ በምትኩ በልጀማዊ ወደ አልናሰር እንዲሄድ ደግፎታል። ዴብሮይና ከሮናልዶ ጋር ቢጫወት ጥሩ ጭማሪ እንደሚሆን ያምናል። የሊዮኔል ሜሲ የረጅም ጊዜ ተቀናቃኝ የሆነው ክሪስቲያኖ ሮናልዶ የአንድ ሺ ጎሎች ግቡ ላይ እንዲደርስም ይረዳዋል ብለዋል። ኬቨን ደብሮይና ወደ ሳኡዲ ቡድን ቢሄድ ለክሪስቲያኖ ሮናልዶና ለሳዲዮ ማኔ በጣም ጥሩ ጭማሪ ይሆናል። ለክለቡ አልና ስረም ጥሩ ነገር ክለቡም ሊጉን ለማሸነፍም በጣም እንደሚፈልግ አውቃለሁ። ስለዚህም ደግሞ ለነሱ በጣም አውንታዊ ነገር ነው። ሮናልዶ በእርግጠኝነት አንድ ሺ ጎሎችን እንዲያስቆጠር ይረዳዋል። ምክንያቱም የዴብሮይና እይታ አስደናቂ ነው። ሮናልዶ ከሱ ጋር መጫወት እንደሚወድም እርግጠኛ ነኝ ሲል ነው ዊሊያም ጋላስ የተናገረው። ፋብሪሲዮ ሮማኖ አስተን ቪላ ከራሽፎርድ ይልቅ ስፔናዊውን ኮኮብ የማስፈረም እድሉ ከፍተኛ ነው ብሏል። አስተን ቪላ በዚህ ሲዝን በጣም ጥሩ እንቅስቃሴን ካደረጉ የውሰት ግዢዎች አንዱን ተጫዋች በክረምቱ በቋሚ ውልም ሊያቆዩት ይችላሉ። ፋብሪዚዮ ሮማኖ በጊቭ ሚ ስፖርት ፖድካስት ላይ ባቀረበው መረጃ መሰረት ማርኮ አሴንሲዮ ከፓሪስ ሰን ጀርሜን ጋርም ባላቸው ግንኙነት ምክንያት ለማስፈረምም እድል እንዳለው ተናግሯል። ማርኮ አሴንሲዮ ከማርከስ ራሽፎርድ ጋር በጥር ወር በውሰት ወደ ቪላ ፓርክ የመጣ ሲሆን በፕሪሚየር ሊግ ካደረጋቸው ስምንት ጨዋታዎች ቪላ ስድስቱን እንዲያሸነፍ ትልቅ እገዛን ያደረገ ሲሆን፣ ቡድኑ በድጋሚ በአውሮፓ ቻምፒየንስ ሊግ እንዲሳተፍም ምክንያት እየሆነ ሲሆን፣ በቅርብ ሳምንታት ውስጥም ስፔናዊው ለቪላ አስደናቂ እንቅስቃሴዎችን እያደረገ እያደረገ ነው። ስፔናዊው በኡናይ ኤምሪ ስር ባደረጋቸው 15 ጨዋታዎችም ደምቆ ታይቷል። በፈረንሳይ ዋና ከተማ በሳምንት 240 ሺህ ፓውንድ የሚከፈለው ኮንትራቱ ሊጠናቀቅ አንድ ዓመት ብቻ የቀረው አሴንሲዮ በቋሚ ውል በቪላ ፓርክ ሊቆይ ይችላል ሲል ሮማኖ ተናግሯል። ስፔናዊው ተጫዋች ወደ ቪላ ፓርክ በቋሚነት የመሄድ እድል እንዳለውም ያምናል። ፋብሪሲዮ ሲናገር የአሴንሲዮ ዝውውር ቀላል እንደሚያይሆን አስባለው ከማርከስ ራይፎርድ ጋር ሲታይ የተለየ ደሞዝ አለው። ስለዚህም አስተን ቪላ በአሴንሲዮ በጣም ደስተኛ ናቸው። በሞንቺ እና በናስር አልካላይፊ መካከልም ለረጅም ጊዜ በጣም ጥሩ ግንኙነት በመኖሩ ስለዚህም ለማርኮ አሴንሲዮ መፍትሄ ለማግኘትም ጥሩ እድል አለ ብዬ አስባለሁ ሲል ነው የተደመጠው። ሊቨርፑል የዓለማችን ምርጥ አጥቂዎችን ለማግኘት ትልቅ ዋጋን ለማቅረብ ፈቃደኞች ናቸው። የሊቨርፑል አዲስ አጥቂ ፍለጋ ሚስጥራዊ አይደለም። አርነስሎት የአጥቂ ክፍሉን ከቀጣዩ የውድድር ዓመት በፊት ለማጠናከር ይፈልጋል። እናም ቤን ጃኮብስ በጊቭሚ ስፖርት ፖድካስት ላይ ሲናገርም ስለ ሊቨርፑል የአጥቂ ክፍል ፊርማ የተለያዩ ሀሳቦችን ሰጥቷል። ሆላንዳዊው አሰልጣኝ ሶስት አጥቂዎችን በራዳራቸው ላይ ያሉ ሲሆን ከእነዚህ መካከልም ሁለቱ የፕሪምየር ሊግ ተጫዋቾች ናቸው። ቤን ጃኮብስ እንዳለው አርኔ ስሎት በሊቨርፑል ሶስት አጥቂዎች ላይ ፍላጎት አሳይቷል። የአንፊልዱ ክለብ በዚህ ውድድር ዓመት ከመሀል አጥቂዎች ጎል ለማግኘትም ተቸግሯል። በሲዝ በዚህ ሲዝን እንግዲህ በፕሪምየር ሊግም 21 ጎሎችን ያስቆጠረው የኒውካስል ዩናይትዱ ኮኮብ አሌክዛንደር ኢሳክን ለማስፈረም ቀያዮቹ እየሞከሩ ነው። ከዚህ የውድድር ዓመትም ከአሌክዛንደር ኢሳክ የበለጠ ጎል ያስቆጠረው የቆዮቹ ኮኮብ መሀመድ ሳላህ ብቻ ሲሆን፣ ይህም አሌክዛንደር ኢሳክ የዓለም ምርጥ አጥቂ ተብሎ እንዲጠራም አድርጎታል። ቤን ጃኮብ ሲቀጥል ለኒውካስል ዩናይትድ 150 ሚሊዮን ፓውንድ ዋጋ ለመክፈል ካልቻሉ የአይንትራክ ፍራንክፈርቱን ኮኮብ ሆጎ ኤኬተኬንም ወይንም ደግሞ የብራይተኑን ዣው ፔድሮን ማስፈረም እንደሚችሉ ያምናል። ሊቨርፑል በቀጣይ አመት የፕሪሚየር ሊግ ዋንጫን ለማግኘት እያለመ ነው። ሊቨርፑሎች ለአሌግዛንደር ኢሳክ 150 ሚሊዮን ፓውንድ እንደማይከፍሎም እየሰማው ነው። ነገር ግን የአሌግዛንደር ኢሳክ ዋጋ ዝቅተኛ ቁጥር ያለው ከሆነ ጥያቄዎች ያቀርቡለታል። ነገር ግን ሁጎ ኤኬቴክና ጃው ፔድሮም በሊቨርፑል ይወደዳሉ። ዳርዊን ኑኔስን በክረምቱ የአንፊልዱን ክለብ ይለቃል። ዲኤጎ ጆታ በምንም አይነት መልኩ ምርጥ የውድድር ዘመንን በቀዩ ማሊያ አላሳለፈም። ስለሆነም አዲስ የመሃል አጥቂ የግዴታ ዝውውር ነው። የሁጎ ኤኬቴክና ፔድሮም ዝውውር ቀላል አይመስልም። ነገር ግን ከሶስቱ አንዳቸው በክረምቱ በአንፊልድ እንመለከታቸዋለን ሲልም ነው የተናገረው። እንግዲህ ሰው የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፎ አርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩኝ ቪዲዮችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ቀን እንዲሆንላችሁ ግን ከወዲሁ በአክብሮት ተመኘው ከወዲሁ